ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11፣ 2017 በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የሐሙሱ የፓርላማ መደበኛ ስብሰባ፣ የፌዴራል መንግስት የስድስት ወር የእቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በሀምሳ ሰባት ገጾች የቀረበውና ኢትዮጵያ ኢንሳይደር የተመለከተችው ይህ ሪፖርት በዘንድሮው በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን ዳስሷል። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸም በሪፖርቱ ላይ ተካትቷል። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነ የኢትዮጵያ ኢንሳይደር የፓርላማ ምንጮች ገልጸዋል። በ2008 ዓ.ም ምራት በወጣው የህزب ተወካዮች ምክር ቤት የአሰራር ያ አባላት ስነ ምግባር ደንብ መሰረት ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ቢያንስ ከቀናት በፊት ለአፈ ጉባኤው በጽሑፍ ማሳወቅ እንዳለበት ተደንግጓል። ይኸው ደንብ የፓርላማ አባላቱ የሚያቀርቡትን ጥያቄ መርምሮ የመቀበል ወይም ውድቅ የማድረግ ስልጣን የሰጠው ለአፈ ጉባኤው ነው። በዚህ መሰረት የፓርላማ አባላቱ ጥያቄዎቻቸውን ለጠቅላይ ሚኒስትሩ በጽሁፍ እንዲያቀርቡ የተነገራቸው የአንድ ወር የእረፍት ጊዜያቸው በተጠናቀቀ ማግስት ነው። የፓርላማ አባላቱ የሚመሩበት የአሰራር እና የስነ ምግባር ደንብ የየካቲት ወርን እንዲሁም ከሐምሌ እስከ መስከረም የመጨረሻ ሳምንት ሰኞ ድረስ ያለውን ጊዜ ለእረፍት መድቦላቸዋል። ይኸው ደንብ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስትን የስራ አፈጻጸም ሪፖርት የሚያቀርቡት በአመት ሁለት ጊዜ እንደሆነ አመልክቷል። በዚሁ ደንብ ላይ የፓርላማው ዕለታዊ አጀንዳና የተመደበው የውይይት ጊዜ ከምክር ቤቱ ስብሰባ ከ48 ሰዓት በፊት አባላት እንዲያውቁት መደረግ እንዳለበትም ሰፍሯል። ኢትዮጵያ ኢንሳይደር ያነጋገረቻቸው ሶስት የፓርላማ አባላት ግን እስከ ማክሰኞ እኩለ ቀን ድረስ ጠቅላይ ሚኒስትሩ መቼ በፓርላማ እንደሚቀርቡ እንዳልተገለጸላቸው አስረድተዋል። የተወካዮች ምክር ቤት የሚወያይበትን ማንኛውንም አጀንዳ የሚቀርጸው አማካሪ ኮሚቴ የጠቅላይ ሚኒስትሩን የፓርላማ ውሎ አጀንዳ ያጸደቀው ማክሰኞ ረፋድ እንደሆነ የፓርላማ ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። የሐሙሱ የፓርላማ ስብሰባ የፌዴራል መንግስት የስድስት ወራት የሥራ አፈጻጸም የተመለከቱ ጥያቄዎችን የሚቀርቡበት እንደሆነ ቢገለጽም ለጠቅላይ ሚኒስትሩ ጥያቄዎችን ያስገቡ አንድ የፓርላማ አባል ግን ከመልካም አስተዳደር፣ ከማንነት፣ የሰላምና አስተዳደር ጋር የተገናኙ ጉዳዮችን ማንሳታቸውን ለኢትዮጵያ ኢንሳይደር አስታውቀዋል። ሌሎች ሁለት የፓርላማ አባላት በስብሰባው ላይ ወቅታዊ ጉዳዮች በጥያቄ መልክ ይቀርባሉ ብለን እንጠብቃለን ብለዋል። ጠቅላይ ሚኒስትር አብይ ለመጨረሻ ጊዜ ለፓርላማ ቀርበው ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ባለፈው ከአራት ወራት በፊት ነበር። የፓርላማ አባላቱ በጥቅምት ወር ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የተንተራሱ ነበሩ።